ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች፣ ለሰዓቱ የተመረጡ ዋለ አዲስ መረጃዎችን ይዘንላችሁ ቅርብናል። ከመረጃዎቻችን መካከልም ኤርትራ ጦር ከሰሜን ምዕራብ የነበረውን ግዙፍ ኃይል ወደ ደቡባዊ የአገሪቱ ክፍል እያሰፈረ እንደሆነ መገለጹ፣ ኦሮሚያ ክልል ሸገር ከተማ መምህራን የስራ ማቆም አድማ መጀመራቸውን፣ በጋምቤላ ክልል በኒዌር ዞን በተከሰተው የኮሌራ ወረሽኝ አንድ ወር ባልሞላ ጊዜ የሞቱ ሰዎች ቁጥር ከሰላሳ በላይ እንደደረሰ መገለጹ ከአንድ አመት በላይ ማረሚያ ቤት ጉዳያቸውን እየተከታተሉ የሚገኙት የቀድሞው የሀዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በሀዋሳ ከተማ ከፍተኛ ፍርድ ቤት በቀረቡባቸው ሁለት ክሶች ጥፋተኛ መባላቸውን፣ እንዲሁም ከውጭ ጋዛ የፍልስጤም አካል መሆን ካልቻለች ወደፊት እጣ ፈንታ ይላትም ሲል የተባበሩት መንግሥታት ድርጅት መግለጹን እና ሌሎችም በዝርዝር የምንመለከታቸው መረጃዎች አካትናል። ቻናችን ሰብስክራይብ በማድረግ የደውል ምልክቷን በመጫን ና መረጃውም ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያው መጀመሪያው መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ባለፉት ስድስት ወራት ብቻ ከስድስት ነጥብ አራት ቢሊዮን ብር በላይ የግብር እዳ መሰብሰቡ አስታውቋል። ቢሮ ያለባቸውን ከሶስት ነጥብ ሁለት ቢሊዮን ብር በላይ የግብር እዳ ለመክፈል ፈቃደኛ አልሆኑም ያላቸውን ስልሳ ሁለት ግለሰቦች ከሀገር እንዳይወጡ ለኢሚግሬሽን ና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን ገልጿል። የአዲስ አበባ ከተማ አስተዳደር በ2017 በጀት ዓመት ለመሰብሰብ ያቀደው ጠቅላላ የገቢ መጠን ሁለት መቶ ሰላሳ ቢሊዮን ብር ነው። የከተማ አስተዳደሩ በዘንድሮ በ የበጀት አመት ከታክስ ገቢዎች ለማግኘት ያቅደው 151 ቢሊዮን ብር ሲሆን እስከ መንፈቅ አመት 115.5 ቢሊዮን ብር ማግኘት መቻሉን ከሁለት ሳምንት በፊት ባካሄደው የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤ ላይ ይፋ ተደርጓል። የከተማይቱ ከንቲባ ወይዘሮ አዳነች አቤ በዚሁ ጉባኤ ላይ ባቀረቡት ሪፖርት የከተማይቱ አስተዳደር የታክስ መሰረትን በማስፋት እንዲሁም ብክነትና ብልሹ አሰራርን በመከላከል የገቢ መጠኑን ማሳደግ መቻሉን ገልጸው ነበር። ከንቲባዋ ለዚህ በማሳያነት የጠቀሱ ለግብር ስረዛ የቀረቡ ዶክመንቶች ላይ ባለፉት ስድስት ወራት በተደረገ ፍተሻ አስር ቢሊዮን ብር ማዳን መቻሉን ነው። የአዲስ አበባ ገቢዎች ቢሮ ትናንት ሀሙስ የካቲት 7 ቀን 2017 ዓ ም በይፋዊ የፌስቡክ ገጹ ባወጣው መረጃ ባለፈው መንፈቅ አመት ውስጥ ከ6.4 ቢሊዮን ብር በላይ የግብር እዳ መሰብሰቡን ገልጿል። ወደ ቀጣዩ መረጃ ስናልፍ የታይላንድ መንግስት ኢትዮጵያውያን ዜጎችን ጨምሮ ከማይናማር ለሚገቡ የግዳጅ ሰራተኞች ጠበቅ ያሉ ቅድመ ሁኔታዎችን ማውጣቱን ዓለም አቀፍ የዜና ምንጮች ዘግበዋል። በአዲሱ መመሪያ መሰረት ታይላንድ ከማይናማር ወደ ግዛቷ እንዲገቡ የምትፈቅደው በቀን ሶስት መቶ ዜጎችን ብቻ እንደሆነ ዘገባዎቹ ጠቅሰዋል። በአሁኑ ወቅት ኢትዮጵያውያን ዜጎችን ጨምሮ ከበይነ መረብ ማጭበርበሪያ ካምፖች ነጻ የወጡ ሰባት ሺህ የውጭ ዜጎች በታይላንድና ማይናማር ድንበር ላይ ይገኛሉ። ታይላንድ እነዚህን የውጭ ዜጎች ድንበር ላይ የምትቀበለው በሳምንት ሁለት ቀን ብቻ እንደሆነም ዘገባዎቹ አመልክተዋል። ታይላንድ በአማጺ ኃይሎች ቁጥጥር ስር ያሉት የውጭ ዜጎች ወደ ግዛቷ ከመግባታቸው በፊት ከማይናማር ለመውጣት ከአገሪቱ ወታደራዊ መንግስት መንግስት ፍቃድ እንዲያገኙም አዲሱ መመሪያ ያዛል ተብሏል። ወደ ከታዩ መረጃችን ስናልፍ ኦሮሚያ ክልል ሸገር ከተማ መምህራን የስራ ማቆም አድማ ላይ መሆናቸው ተሰምተዋል። መምህራኑ አድማ የመቱት ከየካቲት 16 2017 ዓ.ም ማለትም ከረቡዕ ዕለት ጀምሮ እንደሆነ ተገልጿል። ለመምህራኑ የስራ ማቆም አድማ ያደርጉት ላቀረብ ነው የመሰረታዊ ጥቅሞች ጥያቄ ምላሽ ስላልተሰጠ ነው ሲናግረዋል። በጉዳዩ ላይ የከተማው ትምህርት ቢሮ እስካሁን በይፋ እየሰጠ የሚሰጠው ምላሽ የለም። ወደ ቀጣዩ መረጃዎችን ስናልፍ በደሴ ጢጣ በመስከረም ወር ተፈጽሞ የነበረው እገታ የፍርድ ቤት ውሳኔ እንዳገኘ ተሰምቷል። ሕፃን መሀመድ ሰሂድን አግተው ከወላጆቹ 700 ሺ ብር እስከ አንድ ሚሊዮን ብር በመጠየቅ ሲደራደሩ የነበሩ ወንጀለኞች በጽኑ ስርዓት እንደተቀጡት ተሰምቶ አንደኛ ተከሳሽ አንድነት ነት ትርፌ ባይነሳኝ ሁለተኛ ተከሳሽ አብርሃም ቢሰጣየ ነው የተባሉ ግለሰቦች ህጻን መሀመድ ሰሂድ ደሴ ከተማ ጤጣ አዲሱ ሰፈር ተብሎ ከሚጠሩ አካባቢ የሀገር ሰላም ብሎ ከቤተሰቦቹ ጋር በተኛበት በቀን መስከረም 11 ቀን 2017 ዓ ም በግምቱ ከሌሉ ሰባት ሰዓት ላይ በአቋራጭ መክበርና መበልጸግ በማሰብ ህፃኑን ከወላጆቹ ነጥለው በመውሰድ ወላጅ አባቱን 700,000 ብር እስከ አንድ ሚሊዮን ብር ድርድር ይጀምራሉ። በዚህም አስደንጋጭና ከማህበረሰብ ወግና እሴት ባፈነገጠ እኩይ የወንጀል ተግባር ወላጆችና የአካባቢ ማህበረሰብ ይደነግጣል። የህፃን ወላጆችም ተደናግጠው ወዲያውኑ ለደሴ ከተማ አስተዳደር ፖሊስ መምሪያ ለአራተኛ ዋና ፖሊስ ጣቢያ ሪፖርት ያደርጋሉ። ይህን አስነዋሪ ተግባር መረጃ እንደደረሰው ፖሊስ ጉዳዩ ላይ ጥብቅ ክትትል በማድረግ እንዲሁም የወንጀሉን ውስብስብነት የሚመጥን ዝግጅት በማድረግ ወንጀለኞቹን ተከታ የገቡበት በመግባት በመስከረም 12 ቀን 2017 ዓም ደሴ ከተማ ጢጣ እንጨት ተራ አካባቢ ከምሽቱ ሁለት ሰዓት አጋቾች ከነ ልጁ ሲንቀሳቀሱ በፖሊስና በአካባቢ ሚሊሻ በተደረገው ብርቱ ክትትል ህፃኑን ሲያዘዋውሩ በቁጥጥር ስር መያዛቸው ያላቸውን የደሴ ከተማ አስተዳደር ፖሊስ መምሪያ የምርመራ ዋና ክፍል ኃላፊ ምክትል ኮማንደር ጀማል መሐመድ ተናግረዋል። ክሱንም የደሴ ከተማ አስተዳደር ፖሊስ መምሪያ የአራተኛ ዋና ፖሊስ ጣቢያ ምርመራ ክፍል አጣርቶ የምርመራ መዝገቡን ለደቡብ ወሎ ዞን ፍትህ መምሪያ ልኳል። ጉዳዩ የደረሰው የደቡብ ወሎ ዞን ከፍተኛ ፍርድ ቤት ጉዳዩን በጥልቀት ሲመለከት ቆይቶ የካቲት 27 ቀን 2017 ዓ ም በዋሎች አንደኛ ተከሳሽ አንድነት ትርፌ በ21 አመት ጽኑ እስራት፣ በሁለተኛ ተከሳሽ አብርሃም ቢሰጥ በ19 አመት ጽኑ እስራት ተወስኖባቸዋል። የአራተኛ ዋና ፖሊስ ጣቢያ ወንጀል ምርመራ ክፍል የግድያና ና ከባድ ልዩ ልዩ የወንጀሎች መርማሪ ዋና ሳጅን ፍቅሩ ጉዳዩ የተመራለ ሲሆን በተለይም በከተማችን ምንም አይነት ወንጀል ሰርቶ መሰወርና በሕግ ከመጠየቅ መዳን እንደማይቻል ታላቅ ማሳያ ነው ብለዋል። ከህብረተሰቡ የሚደበቅ ነገር የለም ና እንደዚህ አይነት አስነዋሪ ወንጀሎችን በመከላከልና አጥፊውን ለሕግ በማጋለጥ በኩል የተለመደውን ትብብር በማድረግ የበኩላችሁን እንድትወጡ ፖሊስ መምሪያውም ለህብረተሰቡ ጥሪውን አቅርቧል። ወደ ቀጣዩ መረጃችን ስናልፍ የኤርትራ ጦሩ ከሰሜን ምዕራብ የነበረውን ግዙፍ ኃይል ወደ ደቡባዊ የአገሪቱ ክፍል እያሰፈረ መሆኑን የኤርትራ ሚዲያዎች ዘግበዋል። በኤርትራ ከባለፈው ወር ጀምሮ ከፍተኛ የተባለ ወታደራዊ ዝግጅት እየተደረገ ሲሆን ሜካናይዝድ ጦሩም እየተንቀሳቀሰ ይገኛል። በአገሪቱ በተላለፈው ወታደራዊ ትዕዛዝ መሰረት ከብሔራዊ ጦር ተለይተው የነበሩ ተጠባባቂ ወታደሮች በፍጥነት ጦሩን እንዲቀላቀሉ መደረጉ ይታወሳል። ወታደራዊ እንቅስቃሴው አገሪቱ ሰሞኑን ከኢትዮጵያ ጋር በገባቸው የቃላት ምልልስ ጋር ተያይዞ ይሆን አይሆን እስካሁን የተባለ ነገር የለም። ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከአየር ለውጥ ስምምነት እንድትወጣ መውሰናቸው ተሰምቷል። የካርቦን ልቀትን በመቀነስ የተሻለች ዓለምን ለመፍጠር ያለመ ነው የተባለለት ስምምነት ሀገሮች ወደ አየር የሚለቁትን በካይ ጋዝ እንዲቀንሱ፣ በአየር ለውጥ ለተጎዱ እንደ አፍሪካ ያሉ ሀገሮች ደግሞ ድጋፍ እንዲደረግ የሚል አንኳሪ ስምምነቱ አካል መሆኑ ይታወቃል። በዶናልድ ትራምፕ ውሳኔ መሰረት ሴኔጋልና ደቡብ አፍሪካን የመሳሰሉ ሀገራት ታዳሽ የሀይል ምንጭን ለመገንባት ከአሜሪካ ይደረግላቸው የነበረው ድጋፍ እንደሚቋረጥም አሶሲትድ ፕሬስ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ መጠነ ሰፊ የድሮን ጥቃት መፈጽሟን የኬቭ ባለስልጣናት አስታውቋል። በደቡባዊ የዩክሬን ግዛት በምትገኘው ኦዴሳ ሌሊት በተፈጸመ ጥቃት ሁለት ሲቪሎች ቆስለዋል። የአካባቢው የኃይል ተቋም ገዢ ኦላ ኪፐር ለሮይተርስ እንዳሉት ሩሲያ የድሮን ማዕከል በመጠቀም በኃይል መሰረተ ልማቶች ላይ ከፍተኛ ጉዳት አድርሳለች። በአንጻሩ ለጥቃት ከተሰማሩት 68 ድሮን ኖች ተመተው መውደቃቸውንና ሌሎች 43 ደግሞ ተልኳቸውን እንዳይፈጽሙ እንዲኮላሹ መደረጉን ኬብ አስታውቃለች። በሌላ ዜና የሩሲያው ፕሬዚዳንት ቪላዲሚር ፑቲን አዲስ የአሜሪካ አምባሳደር ሾመዋል። የሩሲያ የውጭ ጉዳይ ሚኒስቴር እንዳለው አምባሳደር አሌክሳንደር ዳርቼ በአሜሪካ መንግስትም ተቀባይነት አግኝተዋል ተብሏል። ወደ ቀጣዩ መረጃችን ስናልፍ ጋዛ የፍልስጤም አካል መሆን ካልቻለች ወደፊት እጣ ፋንታ የላትም ሲል የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋዛ የፍልስጤም ግዛት አካል ከመሆን በቀር የወደፊት ተስፋ የላትም ብለዋል። ዋና ጸሐፊው ዓለም አቀፍ ሕጎችን በማክበር የእስራኤል ወረራ ማቋረጥ ካልተቻለ ከጦርነቱ ማገገም የማይቻል መሆኑን አጽንኦት ሰጥተዋል። ጉተሬዝ ይህን ያሉት በካይሮ በተካሄደው አስቸኳይ የአረብ ሀገራት የመሪ የሚኒስትሮች ጉባኤ ላይ ሲሆን ጉባኤው በፍልስጤም ጉዳይ በተለይም በጋዛ ላይ ያተኮረ ነው። በዚህ ወቅት ኩተሬዝ ጋዛ የፍልስጤም ግዛት አካል መሆን ካልቻለች የወደፊት እጣ ፋንታዋ አስቸጋሪ ይሆናል ሲሉ ተናግረዋል። የተባበሩት መንግስታት በዓለም አቀፍ ህግ መርሆች ላይ የተመሰረተ የጋዛን መልሶ ማገገም፣ መልሶ ማቋቋም እና መረጋጋት ለመምራት ግልጽ የሆነ የፖለቲካ ማዕቀፍ ያስፈልገዋል ሲሉም አጽንኦት ሰጥተዋል። እርዳታው ወደ ጋዛ ማድረስ ለድርድር የማይቀርብ እና በሁሉም አካላት ስምምነት ሊደረስበት የሚገባ ሰብአዊ መብት መሆኑን አ አጽናኖት በመስጠት አፋጣኝ መረጋጋት እንዲፈጠርም ጠይቀዋል። ወደ ቀጣዩ መረጃ ጭን ስናል በጋምቢላ ክልል በኑዌር ዞን በተከሰተው የኮሌራ ወረርሽኝ አንዱር ባልሙላክ የሞቱ ሰዎች ቁጥር ከ30 በላይ እንደደረሰ የዞኑ ጤና መምሪያ አሳውቋል። በዞኑ ከ1000 በላይ የሚደርሱ ሰዎች በበሽታው መታመማቸውም ተመላክቷል። የኑዌር ዞን ጤና መምሪያ ኃላፊ አቶ ጋት ቢል ግርማ በሰጡት ቃል ወረርሽኙ ቀድሞ የተከሰተባቸው ዋንታውና አኩቦ ወረዳዎች አሁንም ስርጭቱ ከፍተኛ እንደሆነ ጠቅሰው መድኃኒትም በበቂ ሁኔታ እንዳልቀረበ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ከአንድ ዓመት በላይ ማረሚያ ቤት ሆነው ጉዳያቸውን እየተከታተሉ የሚገኙት የቀድሞ የሀዋሳ ከተማ ከንቲባ አቶ ጸጋይ ቱኬ በሀዋሳ ከተማ ከፍተኛ ፍርድ ቤት በቀረቡባቸው ሁለት ክሶች ጥፋተኛ ተብሏል። አቶ ጸጋይ ፕሮጀክቶችን በህገ ወጥ አግባብ መርቷ በሚል ክስ ቀርቦባቸዋል። የህዝብና የመንግስት ሀብት ጉዳት እንዲደር በማድረግና ስልጣን ያለ አግባብ በመገልገል በሚል አቃቢ በአቶ ጸጋይ ላይ የሙስና ወንጀል ክስ አቅርቦባቸው ነበር። በዚህ ክስ የቀድሞ የሀዋሳ ከተማ ከንቲባ በፍርድ ቤት ጥፋተኛ ተብሏል። አቶ ጸጋይ በሐዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉበት ሌላው ጉዳይ በመንግስት የመኖሪያ ቤት ተሰጥቷቸው እያለ ከስልጣን እስከ ተነሱበት ጊዜ ድረስ የቤት ኪራይ ገንዘብ ይቀበሉ ነበር የሚለው ነው። የቀድሞ ከንቲባ ለቤት ኪራይ በወር 1 ሺ ብር በድምሩ 260 ሺ ብር ያልተገባ ጥቅም አግኝተዋል በሚል በአቃቢ የቀረበባቸውን ክስ የሚመረምረው ፍርድ ቤቱ አቶ ጸጋይን ጥፋተኛ ናቸው ብሏል። የሐዋሳ ከተማ ፍርድ ቤት በትናንቱ ውሎ አቶ ጸጋይ ላይ ከቀረቡ ሶስት ክሶች በአንደኛው ነጻ መሆናቸውንም ውሳኔ ሰሜኔ አስትራል የሐዋሳ ከተማ ከፍተኛ ፍርድ ቤት በአቃቢ የቅጣት ማክበጃ እንዲሁም የሚቀርብ የቅጣት ማቅለያ ለመስማት ለረቡ መጋቢት 3 ቀን 2017 ዓ ም ተለዋጭ ቀነ ቀጠሮ ሰጥቷል። አቶ ጸጋይ ቱኬ በፌዴራል ከፍተኛ ፍርድ ቤት የሐዋሳ ማዕከል ቀርቦባቸው ከነበሩ ሁለት ክሶች ነጻ ናቸው መባላቸውም ይታወሳል። ወደ ቀጣዩ መረጃችን ስናልፍ አሜሪካ የሱዳን ፍጥኖ ደራሽ ኃይልና አጋሮቹ ትይዩ መንግስት ለማቋቋም የሚያደርጉት እንቅስቃሴ በጥልቅ እንዳሳስባት አስታውቃለች። የአሜሪካ የውጭ ጉዳይ መስሪያ ቤት በወጣው መግለጫ ትይዩ መንግስት ማቋቋም በሀገሪቱ አለመረጋጋት የሚያሰፍንና ሀገሪቱ እንድትከፋፈል የሚያደርግ ነው በማለት አስጠንቅቋል። የሱዳን ፈጥኖ ድራሽ ኃይልና አጋሮቹ በቅርቡ ናይሮቢ ላይ ፈጥኖ ድራሹ ኃይል በሚቆጣጠራቸው አካባቢዎች ለሀገሪቱ አዲስ የሽግግር ቻርተር መፈራርማቸው ይታወሳል። ፈጥኖ ድራሹ ኃይልና አጋሮቹ ያጸደቁት ቻርተር መንግስትና ሃይማኖት መለያየት እንዳለባቸው ይደነግጋል። ፈጥኖ ድራሹ ቡድን ኢትዮጵያ፣ ኬንያና ደቡብ ሱዳን ለትይዩ መንግስት እውቅና ሊሰጡ ይችላሉ ብሎ የሚጠ ብቅ ሲሆን ኤርትራ ግብጽና ኢራን ደግሞ ጠንካራ ተቃዋሚዎቹ እንደሚሆኑ ጠቁሟል።